አሰላሙ አሌይኩም ወረህመቱላ ወበረካቶ ወድና የተከበራቸው የቻናሌ ተከታታዮች እንዴት ናችሁ? ከነገ አልሐምዱላ ረብልአለሚን። ዛሬ እንግዲህ ያው ይህ ቀይ አፈር መጥቼ ላችኋለሁ ማለት ነው። እንግዲህ እዚህ ዘጠኝ መቶ ሺህ ብር ገዝቼ የከሰርኩት ቦታ ብዬ ከዚህ በፊት አሳይቻችሁ ነበረ እና ያው ቦታው ችግር ተፈጥሮበት ነበረ። ህገወጥ ቦታ ብቻ ሳይሆን ዛሬ ህጋዊ ቦታም ያሰጋል እና እንደምታዩት እንግዲህ የሄድኩኝ ነው ወደዛው ወደ ቦታው። ችግሩ እስካሁን አላለቅለትም። እና በአሁኑ ሰዓት ወላሂ ባዶ ቦታ መግዛት በጣም ከባድ ነው። በጣም እንደው የተሰራ ቤት መግዛት ይሻላል። አሁን ቦታ ይሄ እዚህ አካባቢ እንግዲህ ያሉ ቦታዎች ክፍት ቦታዎች የስንት የስንት የስንት ግዥ መሰሏችሁ ወላሂ እና አንዱ ጥሩ ሰው ሊሆን ይችላል፣ አንዱ ጥሩ ላይ ሆን ይችላል። የመሬት ማረጋገጫ ላይ ይዝ ይችላል። ዝም ብሎ ነው በምንገዘው ወላ የመሬት ማረጋገጫ ሳናይ ነው የምንገዘው ሁላ ማለት ነው። ልክ እንደኛ እንዳትበሉ፣ ያው ከዚህ በፊት ነግሬያችኋለሁኝ። እና የተሰራ ቤት መግዛት ይሻላል። ወላ ከገዛችሁ አይቀር ቤት የተሰራ ቢያንስ እንኳን በቃ ትክክለኛ መኖሪያ ቤት ባይሰራ ራሱ ዝም ብሎ አለ አይደለ? ለስም ማዞሪያ ያክል ሰርቪስ፣ አንድ ክፍል ወለት ክፍል ሰርቪስ የተሰራበት እንደዛ መግዛት ይሻላል። ለምን ስማችሁን አዙራችሁ ወዲያውኑ ቶሎ ትገላገላላችሁ። ይህን ያህል ጭቅጭቅ አይበዛበትም ማለት ነው፣ የይዞታ ማረጋገጫውን ስለምትይዙ እና እንደምታዩት ቦታው ይሄ ነበር ኔ ክፍቱ ቦታው ዙሪያው እንደምታዩት በቃ ቤት ተሰርቷል። ዙሪያው እንዳለ ግማሹ እየኖሩበት ነው ያሁን በአጥሩ የምታዩት ወላህ እየኖሩበት ነው ሰዎቹ ማለት ነው፣ አሉ እና፣ በዚህ በኩል ያው መንገድ ስለሆነ አይሰራም ቤት ከዚህ በላይ ያሉት። ቆይ ከታች ሁኜ ወደ ላይ ያሳያቸዋለሁኝ። ከዚህ ወደዛ ያው መንገድ ነው ይሄ የኛ እንትኑ ያን አጥሩ ነው፣ ድካው ማለት ነው። ወደ ላይ ሳሳያችሁ እንደዚህ መሬቷ ይችናት ወደ ላይ ነው እንደዚህ እርዝመት ያለው ወደ ጎን፣ ያው የአንድ ሰው ድርሻ አለ ደግሞ ወደ ጎን፣ እና ቦታዋ ይችናት ማለት ነው። እቺ ችካሎ ያለባት እስከ ላይ ድረስ ያኔ ሁለት መቶ ካሪያ ብቻ ስለሆነ የሚፈቀደው በህጋዊ በሁለት መቶ ካሬ ነው መግዛት የምትችሉት ለአንድ ሰው የሚሰጠው ማለት ነው። እና እያያችሁት ይሄ ሁሉ እንዳለ ተሰርቷል። ቤት ከዚህ ወደዛ ራሱ ሁሉም ተሰርቷል። ቤቶች ተሰርተዋል ማለት ነው። የቀረው ይቺ እና እዚህ አካባቢ ወደ የሶስት ሰው ቦታ አካባቢ ነው የቀረው እሱ። ከዛ ወደዛ ያለው ደግሞ መንገድ ነው ማለት ነው። እንደምታዩት ዙሪያው ይሄ ራሱ ሰው ገብቶበታል እየተኖረበት ነው። እዚህ ቀይ አፈር ማለት ነው ቀይ አፈር ከመንገድ በላይ ያለው ይሄ ቤት ራሱ ሰው እየኖረበት ነው። እዚህ አካባቢ ይሄ ታችኛው ምናምን እየተጨራረሱ ናቸው። ከዚህ ወደ ታች እንዳልኳችሁ መንገድ ነው። ታች አስፓልት አለ እንደምታዩት ባጃጁ ያለፈችባት ማለት ነው። ከዚህ ወደ ላይ እንግዲህ ይሄ ቦታው ክፍት ቦታ የኛ የኔ ቦታ ነው። ይሄኛው ቤቶች የተሰሩበት ማለት ነው። ለአስፓልቱ ራሱ ያው ቅርብ ነው። ገና ያው አዲስ መስረታ እንደመሆኑ ገና ብዙ ነገሮች ይቀሩታል እንጂ እና ይህንን ይመስላል ውዶችዬ። ግን እኛ አሁን መስራትም አንችልም ቦታውን መሸጥም አንችልም። በቃ ታግዷል ማለት ነው በሕግ። ለምን የመሬት ማረጋገጫ የለውም ቦታው እና ከሰርነ ማለት ነው 900 ሺህ ብር ነበር የገዛውት እና አሁን ወደ አንድ ነጥብ ሶስት ድረስ እየተሸጠ ነው በዚህ አካባቢ ቦታ ያው እዚህ አካባቢ አንድ ነጥብ አራት እና አንድ ነጥብ አምስት ድረስ ተሻሽጠዋል። ወደዚህ አሁን የሄድኩበት የወደ አስፓልቱ አካባቢ እነዚህ አካባቢዎች ማለት ነው እስከ አንድ ነጥብ አምስት እየተሸጡ ነው። ያው በግርግሩ ምክንያት አሁን ገዥ ምናምን ስለቀነሰ ነው እንጂ ከዚህ በላይ ያወጣል ብሎ ተብሎ ነው የሚታሰበው። እንግዲህ እንደምታዩት ያው ወደ አስፓልቱ እየተጠጋሁኝ ነው፣ ወደ ላይ ይሄ ቅርብ ነው። በጣም ብዙ ቤቶች ተሰርተዋል። በጣም ሰዎች እየኖሩበት ነው። የውሃ ችግር የለባቸውም። ያው የመብራት ችግር አለበት። መብራት ገና አልተስተካከለም። እንደምታዩት አሪፍ አሪፍ ዲዛይን ቤቶች፣ አሁን ይሄ ኤል ሼፕ ቤት በጣም ነው የሚያምረው። ማሻአላ ማሻአላ ብያለሁኝ። አላህ እንግዲህ ለሀገሯ ቅጧት የምትኖርበት ያድርጋት ነው የምለው። እና እንደዚህ አይነት ቤቶች እየተሰሩ ነው። በጣም አሪፍ አሪፍ ቤቶች እየተሰሩ ነው የተስፋፋች ነው እንደውም ወደፊት ከተማ ትሆናለች የሚል እቅድ አለ። እና ያው ማደያ ምናምን ስላለ በዛ ምክንያት ነው ቦታውንም ራሱ የሚያዋድዱት የሚወደደው በጣም ማለት ነው። እና አስፋልቱም ይህንን ይመስላል። እንግዲህ ያው አሁን እንግዲህ ይሄ ከመንገድ በታች የምታዩት ይሄ ታችኛው አሲስ ሜዳ ነው። ከቀያፈር መስጅድ ወደዚህ ያለው ናቸው እነዚህ ቤቶቹ ከመንገድ በታች ማለት ነው። እነዚህ ያው ህጋዊ ናቸው። መዘጋጃ መዘ በመዘጋጃ ተሸንሽኖ ተሰጥተው ነው ሰው የሰራው እና ግን የሚያጨቃጭቅ ነገር አለ። በቃ የተሰራ ቤት ካልሆነ በስተቀር በ በአዶ ቦታ መግዛት አሁን ወላ እስከ ኤላ ድረስ አሁን ስንት ሰው የተጋዛ አለ። እስከ አስር ግዢ የ ግዢ ግዢ የተጋዛ ሰው አለ ግን መንግስት የሚያውቀው ያ እኔ ህገ ወጥ ቦታ ማለት ነው። ይሄ የተመራ ነው። ከዚህ በታች ያለው እንዳለ ቤት ተሰርቷል። ወላሂ ነው የምላቸው፣ ግን ቦታው ህገ ወጥ ነው። መንግስት የሚያውቀው የመሬት ማረጋገጫ አረንጓዴ ደብተሩን ብቻ ነው መንግስት የሚያውቀው። ግን ሰው የስንት ግዥ ነው ገና። ወላሂ የኛ ሀገር ማ ገና እርስ በርስ ይጋደላል ብዬ ነው የማስበው። በጣም በጣም ሰው እየተጋዛ ብዙ ቤት ሰርቷል፣ ህገ ወጡን ማለት ነው። ግን አሁን መንግስት ቢመጣና የሆነ ድንብርብሩ ነው ሁሉ ሰው የሚወጣው። ሁሉም የገዛውን ሰው ይይዛል። ከዛ በኋላ እንግዲህ ያው መጋደል መጣ ማለት ነው። እኔ መዘጋጃ ቤት የሄድኩ ጊዜ የሚገርማችሁ ነገር ሰውዬው እንዴ መሬት ማረጋገጫ የለውም። የላይኛውን ቦታ የማያስረክበን ከሆነ ቦታው ሰነዱ ይቀማል፣ አለቀ። ቦታችሁ በአየር ላይ ይውላል ሲሉኝ ማለት ነው። እንዴ መጋደል መጣ አይደል እንዴ ብዬ ያልኩኝ የዛ መዘጋጃ ቤት ማለት ነው። ለምን ሰው እኮ ይሄ ብር እኮ ደም እኮ ነው። አረብ ሀገር ተለፍቶ የመጣው ብር ማለት ነው። እንዴት እንደዚህ የለም ብትባሉ በአየር ላይ ውሏል ብትባሉ ምን ትላላችሁ? በጣም ከባድ ነው። እና ተጠንቀቁ ወዶች፣ ይሄ ክፍት ቦታ ትግዙ ቤት። ይሄ የምታዩት ናስ ሜዳ ነው። ይሄ ያው የእኛ ሰፈር ነው ማለት ነ ከመስጂድ ወደዚህ ወደኛ ሰፈር ነው ይሄ በጣም ተሰርተዋል፣ ብዙ ቤቶች አረንጓዴ ሰፈር ናት የኛ ሰፈር። እንደውም አሁን ሰው እየኖረበት ነው ብዙ ገብቷል። ቢያንስ ባይኖሩ እንኳ ሰዎች ውጭ ቢሆኑ እንኳ ተከራይቶ የሚኖርበት በጣም ብዙ ነው። ሞቅ ሞቅ ያለ ሰፈር አሁን የሚባለው ይሄን አሲስ ሜዳ ነው እላችኋለሁ። ውዶችዬ ላይክ አድርጉ፣ ሼር ሰብስክራይብ ማድረጋችሁን እንዳትረሱ ቪዲዮ እንደምትወዱ ተስፋ አደርጋለሁኝ። ለዛሬ የመጣውበት ጉዳይ ይህንን ይመስል ነበር። በቀጣይ ቪዲዮ ተመልሽ እስከመጣ አላህ ሰላማችሁን ብዝዝት ያደርግልኝ ሀገራችንም ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ